አንቹው በአያቷ ጋር እና በአባቷ ተቀባይነት አግኝታለች። እናም ግን አንዱ ከባዱ ነገር የሀንቾ አባት በጣም በሚያሳዝን ሁኔታ ስምንት መቶ ሺህ ብር የህክምና የሚጠይቅ መሆኑን ተነገረች። ሀኔ በጣም ደነገጠች። ዶክተሩም ለወይዘሮ ሚላት አሁን ከባድ ጥያቄ አቀረበላት። እሱም ምንድነው መተሽ መነጋገር አለብን ስለ ሀና አባት አላት። እርግብ እንግዲህ ሀኒችን፣ አንቄ ገልሻለሁ። አንቺን አንቆ መግደል ቀላል አይደለም አለች። ግን ደግሞ ሀና እሱን ማድረግ ድፍረት ያስፈልጋል ታሪኬን ልትሰርቅ ትችያለሽ፣ ግን ደግሞ ድፍረቴንና ስሜቴን መስርቃት ችም አለቻት። ሀንቾ ከት ብላም ሳቀችባት። እርግብ የመጨረሻ ተናደደች። በውጤቱም ዛተችና አሁን፣ ያን ጊዜ ምርመራው ሲመጣ ውጤቱ ምን እንደሚውጥሽ እናያለን፣ አለቻት። ሀናም እሱን አብረን እናያለን፣ አንቺ አጭበርባሪ፣ አለች እርግብም እንግዲህ ይህ አንቹ አያት ወዳው ሲያዋት፣ በእጅጉ በደስታ እያንዳንዱ እንቅስቃሴዋንም የድሮ የልጅነቷን ማስታወስ ጀመሩ። እናም ወዳውኑ ሀሴትዬ ብለው እቅፏ አደረጓት። እሷም ጉልበታቸው ላይ ተንበርክካ ሰላም አለቻቸው። ምን አይነት የታነጸ ቤተሰብ ነው ያሳደገች በማለትም በአሳዳጊዋ እጅግ በጣም ተገረሙ። እናም ደግሞ አሁን እንግዲህ እርግብ ሰራተኛ እንደውም ደግሞ ሀኒቾን ልጅ ነበር አድርገው ያሰቡት። እናም ሰላም ስትነግራቸው ምን እያላችሁ ነው? ለነገሩ እሷ ናት የልጇን ታሪክ ሰርቃም እኔ ነኝ ልጅ ማለቷ ሳያንስ ቀርቶ ደግሞ አልጋ ላይ ፈርሰስ የምታደርጋት እሷ ናት፣ እየሳቀይ በማለትም መናገር ጀመሩ። ማን መስላሽ ነው አያቴ አለይ ሰላምም። ሰላም ግን እንደዛ ስትል እናትየዋም አታቀልጅብኝ እንዴ ልጅ የምትባለዋ ይቺ ሰራተኛ የምትባለዋ ደግሞ ይቺ ናት አሉ። ከዛም ኧረ አያቴ ተረጋጊ ምንንሽ ነው አለቻት። አይደለም ሲሉም ከዛም ጥለዋት ወጡ። ሀኒቾ ክችን ቆማ ምግብ እየሰራች እያለ ወይዘሮ ሜላት ገብታ፣ አንቺ ስራ ሽንት ተሽዋል ማለት ነው። ምን እያልሽ ነው አለቻት። ምን ነው ትዬ አለች። ምግብ ማን ሰርቶ እንዳበላን ታውቂያለሽ? ጠዋት ቁርስ ልጆች ናቸው ሰርቶ ያመሉኝ። አንቺማ ስራ ሽንትተሽ እንደፈለግሽ ሆነሽበታል። እየተዘናነሽብን ነው። ስትልም አባቴን የሚጠብቅልኝ አጥቼ ነው አለች። በሯ ሄድ ስትልም ቢሆንም አባቴ እኮ ታሟል አለች። ከዛም ተቆጧት። ለመሆኑ ዶክተሩ ለምንድን ነበር የጠራኝ? ምን እትዬ? አለች። ምን ያደናብርሻል? ስትልም እኔ እንጃ አለች። ተደናበርኩ እንዴ? ይቅርታ፣ እረ ይቅርታ። ያሸክምሽ በማለትም ጥለው ሄዱ። እናም የወይዘሮ ሜላት እናት የሀኒቹ አያት፣ እኔ ግን ውስጤም የሚነግረኝ ልጅ ሺ ሀና እንጂ ሪክብ አይደለችም ሲሏትም በፍጹም አለች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛለኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘመተናል። እንግዲህ ትልቁ አሳሳቢው ነገር የሀኒቹ አባት በከባዱ መታመማቸውና ና እንዲሁም ደግሞ ምንም ማድረግ አለመቻሏ እንግዲህ ከአራት መቶ ሺህ ብር ወደ ስምንት መቶ ሺህ ብር እንደተጠጋ የሕክምናቸው ውጤት ይናገራል። ነገር ግን እኔ እንደማስበው ከዶክተሩ ጋር ተመካክራ ወይዘሮ ባዩሸ የሀናን አባት ህክምና በገንዘብ ያሳደገችውና እንዲሁም ሀናንና ወይዘሮ ሜላትን የተበቀለች መስሎ አስባ ይመስለኛል። ሌላው እንግዲህ ሀኒቹ አባቷ ይሄን ያክል ብር መጠየቁ በጣም አሳስቧታል። ከብሩም በላይ ደግሞ ማሳክሙ ቀርቶብኝ፣ ወይዘሮ ሜላት ህክምናውን አቁማ እዚ ቤት እንደሰራ ሰላሙን በሰጠችኝ የሚልም ምኞት አጋጠማት። ግን ምንም ማድረግ አልቻለችም። እናም ወይዘሮ ሜላትም ዶክተሩን ሄዳ ማናገር እንዳለባትም ቃል ገብታለን ነበር። በሰዓቱ ግን ስላልተገኘች ዶክተሩ ጋር መልሳ ደወለች። እናም ይቅርታ እንደ አንተ ጋር ለመምጣት እንዳሰብኩኝ እናት የመጣብኝ የቀረውት ነገ እመጣለሁ አለችው። እርሱም እሺ አለ። ይህ ወይዘሮ ሜላት እናት እንግዲህ ድንገት የመጡት ሁሉ ጊዜም እንደሚያደርጉት ነገር ነው። እናም ባዩሸ በእርግጥ ከዶክተሮቹ ጋር ተነጋግራ ይህን አባትን ገንዘብ የህክምና ገንዘብ ክፍያ በጣም ኦቨር አውጥታዋለች። ሌላኛው እንግዲህ መጀመሪያ እንደገቡ ሰላምን አቅፈው ይዘው እንዲሁም ደግሞ ስለ ሀሴት ማውራት ጀመሩ። ሀሴት ወይም ሀንቾ ከውጭ መታ እንዴት አደራችሁ ስትልም ደህና አደርሽ ልጄ በማለትም፣ ከዛም ልክ እንደ ድሮሽ ነሽ በማለትም እቅፍ አድርገው ይዘው ሳማት። እሷም ተገረመች። ግን እኮ አለች ምን ግን በልጅነትሽም እንደዚህ ነበርሽ እያሉ በሰላም ፊት ሀኒቾን ማድነቅ ጀመሩ። እናም እኔ አልወዳትም ሲሉ ሀኒቾን እኔ ሰላምን እኔ በጣም ነው መወዳት የእውነት ሀኒ፣ ሰላም እኮ ፈታ የምታረግ መልካም ልጅ ናት አለቻቸው። እርሳቸውም በልጅነቷ ሀና የምታደርገውን ነገሮች በሙሉ ዘረዘሩላት። እናም ደግሞ አሁን ሀና ስራዋን መስራት ጀመረች። እናም ወይዘሮ ሜላት ጫው እንዳመስግበት ደግሞ አልጫና የሆነ ነገር ስሪላት፣ እናቴ በርበሬና ጫው አትበላም አለቻት። እሺ አሁኗ ደርሳለሁ በማለት ሰርታም አቀረበች። እንግዲህ ጠዋት መጀመሪያ ላይ ሀና ስለቆየችባት ሰላም እርግብን ለመቀስቀስ ወደ ክላሷ ስትሄድ፣ እርግብ በውሸት ቁጭ ብላ እንቅልፍ አልወሰዳትም። ስልኳን እየጎረጎረች ነበረ። ልክ የክላሷ በር ሲከፈት የተኛ ሰው መስላ፣ የሞተች ጭምር ይመስላል። ሰላም ምኒቱን ጋንድያ ነው እዚያ አምጥቶ የጣለብኝ? በዚሁማ ውጤቱ ተሳክቶ ከቀጠለች አብቼ መሄደ ነው በማለትም እርግብን መቀስቀስ ጀመረች። እርግብ አውቃ የተኛ ሰው ወይም ደግሞ በእንቅልፍ የወደቀ ሰው አስመሰለች። ከዛም ጎትጉታ ጎትጉታ ቀሰቀሰቻት። ከዛ ምንድን ነው ሰዓት ገና አደል እንደ አይተሰዋል ግማሽ ሰዓት ግማሽ ቀን ሊሆን ነው አለች። ሰላምም ቢሆንስ ቢሆንስ ትላለች እንዴ ኔኮር ስንስራ አለቻት። ምን ልናደርገው ልንለብሰው ልልሽ ልበልሽ እሺ ሰራተኛ የትዳ ነው? እኛ የምንሰራው ሀናን ባለሆነ ሰራተኛ ያልሽው አለቻት። አዎ ሀናን ሰራተኛ ተነች ባክሽ። ሀና አልመጣችም። ለምን ስትመጣ ብትጠይቅያት አይሻልም? አለችና ሰላም ጥላት ሄደች። ከዛም እርግብ እክሽን ገብታ እምታረቀው ግራ ገባት። እናም ደግሞ የች ማናት አለች፣ አሮጊቷን ስታይ። ከዛም ወይዘሮ ባዩሽ ጋር ደውላ ደግሞ ማለቃት አንድ ኮቴታም ሴት መጣች እምን ውስጥ ነው የገባው ዘንድሮ ብላ አክስቷ ጋር ደወለች። እናም ወይዘሮ ባዩሽም የሚላት እናት እንደሆኑ ነገረቻት። ከዛም ወይ አያታቸው ይችላት አለች። አያታችን በያንቺ በማለትም ተናገረቻት። ከዛ እሷም እሺ በማለት አያቴ ማለት ጀመረች። የሜላት እናት ግን እርግብ ልጃቸው መሆኗን አምነው መቀበል በጣም ስለከበዳቸውም፣ ይገርማል እያደነጋገራችሁኝ ነው። እና ይች ልጅ የትኛዋናት? ሰራተኛ የትኛዋናት? ልጅሽ ሜላት አሏት። ከዛም አደናገሩሽ፣ አወዛገቡሽ አይደለም አለች። አዎ እኔ ልጅ ያልኩት ይችን ምግብ ሰርታ የምታቀርበውን ሀናን ነው። ሰራተኛ ብዬ ያሰብኩት ደግሞ ያቺ እክላስ ቁጭ አለችውን ነው አሏት። ምን እናቴ፣ ስለሷ ልታወሪ ከሆነ እንዳታስብም ይች አስመሳይ እባብ አለች። ሰራተኛ ይችኛዋን ነው አሉ። እርግብን አይደለም። ሰራተኛዋ እባብ እባብ ነች። አረተይ ሜላት እንዴ እኔ ስሜቴ የሚነግረኝ ግን እሷ ልጅ ይችኛዋ አጭበረባሪ እንደሆነች ነው የማውቀው አሏት ምን በፍጹም እኔ እንደው ለአስራ ስድስት ዓመታት ስፈልጋት የኖርኳትን ልጅ አግኝቻለሁ አንቺም ሌላ ነገር ማሰብ ጀምር በቃ እንኳን ከአንቺ ጋር ስለ እሷ ልታዋሪ ከሆነ አንግባባ አለች ለምንድነው የማንግባባ አሉ እናትዮዋ ውልሽም አየ ከልጆች እንኳን ከአንቺ ጋር ከልጆች ጋር መግባባት አቅቶኝ ይኸው በጥሩነት ላይ ነው አሏት። ይህ ችኩልነትሽ ዋጋ እንዳያስከፍልሽ እፈራልሻለሁ ሜላት ሲሏትም፣ ምንም ጥርጥር የለውም እኔ ምንም ልጅን አግቻለሁ ይቺ ገረድ ብቻ ውጤቱ ይምጣ እንጂ መንቅሬ ነው ከዚህ ቤት ማስወጣት አለች። ወይዘሮ ሜላት ታይ በማለትም መከሯት። እርሷ ግን ልትሰማ አልቻለችም። ሌላው ነገር እንግዲህ እርግብ ሰተት ብላ ሀንቾን ማስፈራራት ጀመረች። ሀንቾ እኔን ማስፈራራትም ሆነ አንቆ መግደል በቁምሽ ነው የምገልሽ ስትላትም አንቀሽ መግደልም ትችላለሽ አለች። አንቺን አንቆ መግደል የሚከብድ መስልሻል አለቻት። አይ አንቆ መግደል ታሪክ እንደ መሰረቅ አይደለም። ስለዚህ እንዴት አለቻት። ድፍረት ያስፈልጋል ጀግንነት አለች ሀና። ከዛም አንቺ ጭራሽ እንዴ ታቃጥኛለሽ በቆምሽበት አለች። አይ እንግዲህ ተናግሬያለሁ በማለትም ተናገረቻት። እናም በሰዓቱ አሁን በእጅጉ እየተናደደች ትገኛለች እርግብ። አንች ግን የአሸናፊነት ስሜት ተሰምቷታል። አቶ ነላዊን ሀንችን ሲያሳድጓት እንግዲህ የምትወደውንና የምትጠላውን ጠንቅቀው ያውቃሉ። እናም አሴል አሁን ወይም ጆሮ አቮካዶ ገዝቶ መጥቶ ብሉ ሲላቸው ይህን እንኳ አልፈልግም፣ ግን ብላው ካልከኝ ልብላው አሉ። ለምን አቮካዶ የሚጠላለ? ሲልም ሀኔች እኮ አትወድም፣ በጣም ነው የምትጣላው። ለምን አለ። አላውቅም፣ አቮካዶ ነብሷ ቢወጣ አትወድም አሉት። ከዛም ይገርማል። በቃ ብሉ እና ለአንድ እኔ እንኳ ለአንድ አቮካዶ አላንስም ሲሉም በቃ ብሉ። ግን እንዴት ልብላው? እንደዚህ አድርገው ወይ ጋጡት ወይ ደግሞ ጉረሱት አላቸው። ከዛም እንደ ህፃን ልጅ እንደ ከብት ጉረስ ትለኛለህ ጋጠው ትለኛለህ በማለትም ዘና ብለው ያና አቮካዶ በሉት። ሀኒቾ ከስራ ቦታ ሂዳ ርቦኛል ምግብ ሰርቼ ልምጣ ስትልም እናም አቮካዶ ቆይ ልስጥሽ ምግብ አለ ብሎ ሲሰጣት አቮካዶ እንደማትወድ ነገረችው። በጣም ይገርማል ሙድ እየያዙ መስሎ የነበር ሲልም አታምነኝም አሉ ይህ ሀንቹ አያት እንግዲህ አቮካዶ እንደማትወድ በልጅነታቸው ማስታወስ ጀመሩ ሰላም አቮካዶ ስለምትወድ አቮካዶ ገዝተውላት ይመጣሉ ለሰላም ለሀንቹ ደግሞ ሙዝ ገዝተውላት እናም በልጅነቷ ጀምራ መልካምና አስተዋይ ልጅም እንደሆነች እፊታቸው ላይ እየመጣ ይጋረጣል አሁን እርግብን በእርግጥ ማነኝ ሀናን፣ ለምንድን ነው እንደዚያ ያልሸው? አያቴ ስትላትም ሀና ልጅ መስላ ነው የታየች። ስትልም ዋናው ስሜት ነው አሉ። ቻናሉን ሰብስክራይብ